በርካታ አሉታዊ የጤና ችግሮችን ሊያስከትል ይችላል ማለት ነው። ታዲያ ከመጠን በላይ ነጭ ሽንኩርትን መመገብ የሚያስከትላቸውን አደጋዎች ልንገራችሁ። አንደኛ የሆድና የምግብ መፈጨት ችግሮችን ሊያስከትል ይችላል። ነጭ ሽንኩርት ፍሩክታንስ የተባለ የካርቦሃይድሬትስ አይነትን ይዟል። ይህም ለጋዝ፣ ለሆድ መነፋትና ለአንዳንድ ስሜታዊ ሰዎች በተለይም እንደ አይቢኤስ ላለባቸው የሆድ ቁርጠት ወይም ደግሞ ምቾት ማጣትን ሊያስከትል ይችላል። ከመጠን ያለፈ ነጭ ሽንኩርት በተለይ ጥሬው የምግብ መተላለፊያ ቱቦን ጋስትሮ ኢንተስቲናል ትራክትን ሊያበሳጭ ይችላል። ይህም የደረት ማቃጠል ወይም ደግሞ አሲድ ሪፍሌክስ ወይም የጨጓራ አሲድ ወደ አፍ መመለስ ማቅለሽለሽና ማስታወክና ተቅማጥንም ሊያስከትል ይችላል። የሚከሰትበት ምክንያትም በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶችና ፍሩክታኖች በአንጀት ውስጥ ይቦካሉ ወይም ደግሞ ፈርመንት ይሆናሉ። ይህም ጋዝ እንዲፈጠርና በሆድ ውስጥ ያለው ወይም በጨጓራ ውስጥ ያለው አሲድ እንዲጨምር ያደርጋል ማለት ነው። ሁለተኛ መጥፎ የአፍና የሰውነት ሽታ ነው። ነጭ ሽንኩርት ለጠንካራ ሽታው ተጠያቂ የሆኑ የሰልፈር ውህዶችን እንደ አሊሲን ያሉትን ይዟል። እነዚህ ውህዶች ወደ ደም ውስጥ ተውጠው በሳምባ እናም በቆዳ አማካኝነት ይወጣሉ። ከጥርሶች መታጠብ ወይም ደግሞ መቦረሽ በኋላም የማይጠፋ የነጭ ሽንኩርት ሽታ ይኖራል። የማይፈለግ የሰውነት ሽታ በላብ አማካኝነት የሚከሰትበት ምክንያትም የሰልፈር ውህዶች በሰውነት ውስጥ ለሰዓታት ይቆያሉ እናም የአፍ ማጠቢያ ሙሉ በሙሉ ሽታውን ማስወገድ አይችልም። ሶስተኛ የደም መፍሰስ አደጋ መጨመር ነው። ነጭ ሽንኩርት የደም መርጋትን የመከላከል የደም የማቅጠን ባህሪ ያለው የደም መርጋትን የሚከላከለውን ፕላትሌትን አግሪጌሽንን ይገታል። መጠኑ ሲጠበቅ ጠቃሚ ቢሆንም ከልክ በላይ ግን ነጭ ሽንኩርትን መውሰድ የአፍንጫ ደም መፍሰስ፣ ከቁስሎች የሚፈስ ደም ለረጅም ጊዜ መፍሰስ፣ ውስጣዊ ደም መፍሰስ በከፋ ሁኔታ ያጋልጣል። ታዲያ ለከፍተኛ አደጋው የተጋለጡ ሰዎች ደምን የሚያቀጥኑ መድኃኒቶችን የሚወስዱት ለምሳሌ እንደ ዋርፋሪን፣ አስፕሪን እና ክሎፒዶግሪልን የሚወስዱ ሰዎች እና ለቀዶ ጥገና የሚዘጋጁ ሰዎች ይበልጥ ተጋላጭ ናቸው። የሚከሰትበት ምክንያትም ነጭ ሽንኩርት የትሮምቦክሴን ምስረታን ይገታል። ይህም ደም በተለምዶ የመርጋት አቅሙን ይቀንሰዋል። አራተኛ ዝቅተኛ የደም ግፊት ነው። ነጭ ሽንኩርት የደም ስሮችን በማዝናናትና ዝውውርን በማሻሻል የደም ግፊትን በተፈጥሮው ዝቅ ሊያደርገው ይችላል። ከመጠን ያለፈ አወሳሰድ በተለይም ከፍተኛ የደም ግፊት መድኃኒቶች ጋር ሲወሰድ እንደ ማዞር ወይም ደግሞ ራስን የመሳት ያክል ስሜት መሰማት፣ ራስን መሳትናም ድካምን ያስከትላል። የሚከሰትበት ምክንያትም ነጭ ሽንኩርት ናይትሪክ ኦክሳይድ እንዲፈጠር ያበረታታል። ይህም የደም ስሮችን ያሰፋና የስርዓተ ደም ግፊትን ዝቅ ያደርገዋል። አምስተኛ የአለርጂ ምላሾች ነው። አንዳንድ ሰዎች ለነጭ ሽንኩርት በተለይ ለጥሬው የአለርጂ ሴንሲቲቪቲን ሊያዳብሩ ይችላሉ። ምልክቶቹም የቆዳ ሽፍታ፣ የአይን ወይም ደግሞ የጉሮሮ ማሳከክ፣ የአስ መሰል ምልክቶች እንደ ትንፋሽ ማጠርና ሳል፣ በከፋ ሁኔታ የፊት ማበጥም ሊከሰት ይችላል። የሚከሰትበት ምክንያቶችም በነጭ ሽንኩርት ውስጥ ያሉ አንዳንድ የሰልፈር ውህዶች ስሜታዊ ወይም ሴንሲቲቭ በሆኑ ግለሰቦች ላይ የበሽታ መከላከል ስርዓት ምላሾችን ያስከትላሉ። ስድስተኛ የጉበት መጎዳት ነው። በጣም ከፍተኛ መጠን ሲወሰድ ሊቨር ቶክሲሲቲ ወይም ደግሞ የጉበት ጉዳትን ያስከትላል። አልፎ አልፎ ቢሆንም ከመጠን ያለፈ የነጭ ሽንኩርት ፍጆታ በተለይ በምግብ ማሟያነት ወይም ደግሞ በሰፕልመንት መልኩ ከወሰዳችሁ ነው በጉበት ሴሎች ላይ የኦክሲዲቲቭ ስትረስን ሊያስከትል ይችላል። ይህም ወደ ጉበት መጎዳት ያመራል። ምልክቶቹም ድካም፣ ጃውንዲስ፣ ወይም ደግሞ የአይን ወይም የቆዳ ቢጫ መሆን፣ ማቅለሽለሽ ወይም የሆድ ህመምን ያስከትላል። የሚከሰትበት ምክንያትም ከመጠን በላይ አሊሲን እና የሰልፈር ሜታቦላይቶች መውሰድ የጉበትን የመርዝ ማስወገድ ዲቶክሲፊኬሽን ጫናን ይጨምራል። ይህም ሄፓቶሳይቶችን የጉበት ሴሎችን የሚጎዱ ፍሪ ራዲካሎችን ያመርታል። ሰባተኛ ከመድኃኒቶች ጋር መስተጋብር ወይም ደግሞ ኢንተራክሽን ይፈጥራል። ነጭ ሽንኩርት አንዳንድ መድኃኒቶች በሚሰሩበት መንገድ ላይ ጣልቃ ሊገባ ይችላል። ለምሳሌ ደምን የሚያቀጥኑ መድኃኒቶች፣ ምክንያቱም የደም መፍሰስ አደጋን ይጨምረዋል። ለደም ግፊት የሚወሰዱ መድኃኒቶች የደም ግፊት በጣም ዝቅ እንዲል ያደርጋል። የኤችአይቪ መድኃኒቶች የመድኃኒቱን ውጤታማነትን ይቀንሷል። የወሊድ መቆጣጠሪያ ክኒኖች በጣም ከፍተኛ መጠን ሲወሰድ ውጤታማነታቸውን ሊቀንስ ይችላል። የሚከሰትበት ምክንያትም የነጭ ሽንኩርት ውህዶች የጉበት ኤንዛይም እንቅስቃሴን ሊለውጡ ስለሚችሉ የመድኃኒቶችን ሜታቦሊዝም ይነካሉ ማለት ነው። ስምንተኛ ደግሞ የቆዳ መቃጠል ነው። ጥሬ ነጭ ሽንኩርትን በቀጥታ ቆዳ ላይ መቀባት ለኢንፌክሽን የተለመደ የቤት ውስጥ መፍትሄ ነው። ኢንፌክሽን ሲገጥማችሁ ከባድ ብስጭት ወይም ደግሞ ቃጠሎን ሊያስከትል ይችላል በከፍተኛ ሁኔታ ከተጠቀማችሁ ማለት ነው። ምልክቶቹም እንደ መቅላትና የቆዳ መላጥን ሊያስከትል ይችላል። የሚከሰትበት ምክንያትም በጥሬ ነጭ ሽንኩርት ውስጥ ያለው አሊሲን ውህድ በኬሚካል ንቁ ስለሆነ ለረጅም ጊዜ በቆዳችሁ ላይ ሲቆይ የቆዳ ህብረ ህዋሳትን ሊጎዳ ይችላል። ስለዚህ ከልክ በላይ በቆዳ ላይ ማቆየት የለባችሁም። ዘጠነኛ የጨጓራ አሲድ መመለስ ወይም ደግሞ የገርድ መባባስ ነው። ነጭ ሽንኩርት የጨጓራ አሲድ ወደ ጉሮሮ ወይም ደግሞ ወደ ኢሶፈገስ እንዳይመለስ የሚከለክለውን የጉሮሮ የታችኛውን ስፍኪንተር ጡንቻን ሊያዝናና ይችላል። በውጤቱም የአሲድ ሪፍሌክስ መጨመር ይከሰታል። በደረት ላይ የሚያቃጥል ስሜት ወይም ደግሞ የልብ መቃጠልን ሊያስከትል ይችላል። የሚከሰትበት ምክንያትም የታችኛው ስፍኪንተር ጡንቻን መዝናናት ወደ አሲድ ወደ ላይ እንዲወጣ እና የጉሮሮ ግድግዳን እንዲያበሳጭ ያስችለዋል ማለት ነው። አስረኛ ደግሞ ከፍተኛ የሆነ ራስ ምታት ነው። ይህ በአንዳንድ ሰዎች ላይ የሚከሰት ነው። ነጭ ሽንኩርት ለማይግሬን ተጋላጭ በሆኑ ሰዎች ላይ ራስ ምታትን ሊያስከትል ይችላል ከልክ በላይ ከተወሰደ። የሚከሰትበትም ምክንያት ትሪጀሚናል ነርቭን ያነቃቃል፣ እንዲሁም በአንጎል ውስጥ የደም ስሮች እንዲሰፉ የሚያደርጉ ኒውሮፔፕታይዶችን ይለቃል። ይህም ወደ ራስ ምታት ያመራል ከመጠን በላይ ከተወሰደ። ታዲያ የሚመከረው አስተማማኝ መጠን ምን ያክል ነው እንድትወስዱ የሚለውን ደግሞ ልንገራችሁ። ጥሬ ነጭ ሽንኩርት ከሆነ ለአብዛኛዎቹ አዋቂዎች በቀን ከአንድ እስከ ሁለት ፍሬ ፍንካች ከወሰዳችሁ ወይም ከ3 እስከ 6 ግራም ብቻ መውሰድ በአጠቃላይ ምንም ጉዳት የለውም፣ ደህንነቱ የተጠበቀ ነው። እንዲሁም መድኃኒት የምትወስዱ እርጉዝ ከሆናችሁ ወይም ደግሞ ለቀዶ ጥገና የምትዘጋጁ ከሆነ ሁልጊዜ አስቀድማችሁ ሐኪማችሁን አማክሩ። ታዲያ ምን ያክል ነጭ ሽንኩርት ነው ብትመገቡ ከልክ በላይ የሚባለው እንደሚባል ደግሞ ወይም ደግሞ እንደሚሆን ልንገራችሁ ምን ያክል ነጭ ሽንኩርት ከልክ በላይ ነው የሚለው ጥያቄ በነጭ ሽንኩርቱ አይነት፣ በሰውነታችሁ የመቋቋም አቅምናም ስር የሰደዱ የጤና ችግሮች ካለባችሁ ወይም የተወሰኑ መድኃኒቶችን የምትወስዱ ከሆነ በነዛ ላይ የሚወሰን ነው። ለምሳሌ አንደኛ ጥሬ ነጭ ሽንኩርትን የምትጠቀሙ ከሆነ ከአንድ እስከ ሁለት ፍሬ ፍንካች ወይም ደግሞ ከሶስት እስከ ስድስት ግራም መጠነኛ ወይም ደግሞ ጤናማ ነው። ነገር ግን በቀን ከአራት እስከ አምስት ፍሬ ፍንካች ከዚህ በላይ ከወሰዳችሁ ወይም ከአስር እስከ አስራ አምስት ግራም በላይ ከወሰዳችሁ ከመጠን በላይ ተጠቀማችሁ ማለት ነው። ሁለተኛ ደግሞ የበሰለ ነጭ ሽንኩርት ከሆነ ደግሞ በምግብ ውስጥ ሊሆን ይችላል። በማንኛውም ነገር ውስጥ በስሎ ከሆነ በቀን ከሶስት እስከ አራት ፍሬ ፍንካች ከወሰዳችሁ ጤናማ ነው። ነገር ግን በቀን ከስድስት እስከ ስምንት ፍሬ በላይ ከወሰዳችሁ ግን ከመጠን በላይ እየተጠቀማችሁ ነው ማለት ነው። ሶስተኛ ደግሞ የነጭ ሽንኩርት ዱቄትን ከሆነ የምትጠቀሙት በቀን ከግማሽ እስከ አንድ የሻይ ማንኪያ ወይም ከሁለት እስከ አራት ግራም ከሆነ የምትጠቀሙት ጤናማ እና መጠነኛ ነው። ነገር ግን በቀን ከአንድ ከግማሽ እስከ ሁለት የሻይ ማንኪያ በላይ ከሆነ የምትጠቀሙት ከመጠን በላይ እየተጠቀማችሁ ነው ማለት ነው። ስለዚህ አሁን በነገርኳችሁ መጠን ትክክለኛ አጠቃቀማችሁን ማስተካከል አለባችሁ። ታዲያ ነጭ ሽንኩርት በውስጡ ያሉትን የሰልፈር ውህዶችን በተለይም አሊሲንን የማቀነባበር አቅማችሁ ሲያልፍ ጎጂ መሆን ይጀምራል ማለት ነው። መጠነኛ መጠን ከአንድ እስከ ሁለት ፍሬ በቀን በአጠቃላይ አስተማማኝና ጠቃሚ ነው፣ እንድትጠቀሙም ይመከራል። የልብ በሽታ፣ የበሽታ መከላከል አቅማችሁ ለማሳደግ እና የምግብ መፈጨት ጤናን ይደግፋል ማለት ነው። መካከለኛ መጠን የሚባለው ደግሞ ትንሽ ከፍ ያለ ከፍተኛ መጠን፣ በመደበኛነት ከሶስት እስከ አምስት ፍሬ በቀን መውሰድ ትንሽ ከፍተኛ ነው። ቀላል የጨጓራ መረበሽ ይሁር፣ መነፋት ወይም ደግሞ መጥፎ የአፍ ሽታ ወይም ደግሞ ጠረንን በዚህ መጠን ሊያስከትል ይችላል። ስሜታዊ ጨጓራ ላለባቸው ወይም ደግሞ ለአሲድ ሪፍሌክስ ላለባቸው ሰዎች ደግሞ ፍጹም ተስማሚም አይደለም ይህ መጠን። ከመጠን ያለፈ ወይም ደግሞ ከልክ በላይ የሚባለው ደግሞ በቀን ስድስትና ከዛ በላይ ፍሬ ነጭ ሽንኩርትን ስትጠቀሙ ነው። ወይም ደግሞ በትልቅ ማሟያ ወይም በሰፕልመንት መልኩ የምትወስዱ ከሆነ ነው። አደጋው ደግሞ የጨጓራ መቆጣትና ተቅማጥ፣ ዝቅተኛ የደም ግፊት፣ ከመጠን ያለፈ ደም መፍሰስ፣ በተለይ ከመድኃኒቶች ጋር የምትወስዱ ከሆነ በጉበት ላይ ጫናን መፍጠር፣ ለሳምንታት ወይም ደግሞ ለወራት ከተወሰደ ጠንካራ የሰውነትና የአፍሽታ መኖርና ራስ ምታት ወይም ደግሞ ማዞርን ሊያስከትል ይችላል ማለት ነው። ታዲያ ከፍተኛ የነጭ ሽንኩርት መጠንን መውሰድ በፍጹም ማስወገድ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልጥቀስላችሁ። ደምን የሚያቀጥኑ እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪል መድኃኒቶችን የምትወስዱ ከሆነ አስወግዱ ወይም ጥንቃቄ አድርጉ። ዝቅተኛ የደምግፊት ካለባችሁ ወይም የደምግፊት መድኃኒቶችን የምትወስዱ ከሆነ ጥንቃቄ አርጉ። ለቀዶ ጥገና ቀጠሮ የተያዘላችሁ ከሆነ ከቀዶ ጥገናው ቢያንስ ከሰባት እስከ አስር ቀናት በፊት ከፍተኛ የነጭ ሽንኩርት መጠንን መጠቀምን አቁሙ። እንዲሁም አሲድ ሪፍለክስ ገርድ ወይም እንደ ኢሪቴብል ባውል ሲንድረም ካለባችሁ በጣም ከፍተኛ ጥንቃቄን አርጉ። እርጉዝ ከሆናችሁ ወይም ደግሞ ጡት የምታጠቡ ከሆነ